ሰላም ፋን እንዴት ነህ? አይ፣ ሁሉ አማን። ኧረ ይሻላል ምናምን እያልኳቸው ነበር። እንዴት ነህ? ሁሉ መልካም ነ ትላንት እኮ አመለጥኩ ካልቻልኩም፣ ዝግ ነበር ኦፍ ነበር ነበረ ዛሬ ይለንጋስ እንጫወት ነበር። ያው ግቢ ግቢ ብላችሁ ከፋኒ ጋር አስገባችሁኝ፣ ይኸው ደግሞ እየሄደችብኝ ነው። እድሜ ለእናንተ ጂጂ፣ አንዴ ተቀበይኝ። ጂጂ፣ አንዴ ከተቀበይ ብሎክ አርጊኝ፣ በቃ እርገጭ እርገጭ ትርገጠኝ። ውይ ቦለከችኝ! እመድኃኒዓለም አባቴ ቦልካኝ ነው ቦለከችኝ። የስራችሁን ይስጣችሁ። ቦለከችኝ መሰለኝ፣ ግን በዚህ ያየዋን እኮ ለማንም እኮ አልቆምኩም እኔ የላቸው። በባልና ሚስት መሀል ሁሌ ነው። ሲሪስ ስሙኝ፣ አዳምጦኝ ሲሪስ፣ ማርያምን ይህም ቁም ነገር ነው የማወራው። እኔ ሁሌም ነው የምለው ብዙ ጊዜ በባልና ሚስት መሀል መግባት አልፈልግም። ለምን ቢባል ለምን ቢባል ነገ ተመልሰው ነገ ተመልሰው ባልና ሚስት ሊታረቁ ይችላሉ ምናምን። በተለይ የወለደ ሰው ጋር መሀል ላይ መግባት እኔ አልፈልግም። ተራቸው። እኔ ለማንም ለሳምሪም አልቆምም፣ ለፋኒም አልቆምም፣ ለማንም አልቆምም። ነገ ልጅ ወልደዋል። ነገ ተመልሰው ቢገናኙ እኔ ጥግ ነው ምቀረው። ሲቀጥለው እግዚአብሔር አይወደውም። በቃ የተጋባ ይተዋልደ ሰው የተጋመደ ሰው መሀል ገብቶ ማብኳካት ባላየሁት ነገር ይደብረኛል ተረዳችኝ። አንድ ሁለተኛ ነገር ግን እንደ ሴት በሴት የተጠቃ ካለ እንደ ሴት ልቆም ይችላል። አቦ ሰይጣን ይፍታችሁ፣ የደንቆሮ ልጆች እንዴ ራሳችሁ አይደላችሁ እንዴ ፋኒን አስገቢ አላችሁኝ። ድራማ የምትወዱ ማህበረሰብ ፋኒን አስገቢ አላችሁኝ፣ አስገባው። አሁን ደግሞ ፍቺ ስላላችሁ ሰይጣን ይፍታችሁ። መጀመሪያ ላይ የመጣችሁ ፋኒን አስገቢ አላችሁ፣ ይሄ እንደሚፈጠር አታውቁም እና ነው ይህ አዞራችሁብኝ። ቤታ ክፉ አስብ አይደለም በፍፁም። ጌምላክ ተቀበለችው። እኛ ምን አገባን? እኛ ግን ልእእኛ ያች እኛ ምን አገባን? እኛ ግን ጋር እንዲሁም ጎበዝ ምስኪን ናት። እን እንዴት ብዙ ጊፍት ነው የምሰጠኝ ድጂዬ እኔ ማርያም እኔ እኮ ባለጌ ናችሁ እኮ የእኛ ቤተሰዎች፣ ዝም ብላችሁ ነው ጊፍት የምትሰጡትኝ። የሆነ ፌር አታረጉትም ጌሙን እውነት ሆንክ ነው እንጂ ፌር አታረጉትም። ዝም ብላችሁ ለእኔ ትሰጡኛላችሁ፣ የሆነ ፌር አታረጉትም። ልላክላት ውልጭ አድርጋ የምትሰድበኝ ወይ ቤታ። ነገር ጌታ ላ ከነገር አውጣኝ። እኔ እኮ ከነገር የወጣው ሰው ነበርኩ። ልላክላት ጋር ማ እኔ እንዲህ ነው የምትለው። ቤኔ እንዲህ ማ እኔ በመጣሽበት ውጪ እዛው ተጫወቺ። እኛ ብራ

አሁን እኔ ማን ተሰዳደቡ? አሁን ማን ጋር ተሰዳደቡ? መጀመሪያ የሚጀምሩት ከማን፣ ከሚያከብራቸው ሰው ነው የሚጀምሩት። እሺ፣ አሁን ጂጂ፣ ምን አልኩላችሁልሽ? አሁን ምን ጉድ ነው? ምን አድርጌ ነው የምንጫወተው? ከፋኒ ጋር ስለገባሁ አይደለም መቼስ። አሁን ከከፍታዬ እኔ ልውርድ ነው ውዶች። ይሄ ብሩ የሚመጣ ለውጥ የሚመጣ በቃ። ኧረ እኔ ምን ብር ከምሽ አንቺ። ኧረ ሰው ተይ ግን፣ ተይ ግን ጂጂ፣ ተይ ግን ጂጂ፣ ጠላት አታብዥብኝ

ጋይዝ እሺ፣ አንድ ጥያቄ ልጠይቃችሁ። አሁን እኔ አንቀሽክሾኛል፣ ከሰው ጋር ልጣላ? ጌሜን ብቻ ነው የምጫወተው። ምንድን ነው ምን አጠፋው? ቀብራራው የእኔ ውድ ትገባለህ፣ ምን አጠፋው? እስኪ ውዶች እምን አረግኩኝ? ምን በደልኩኝ ውዶች? እኔ ሚዞኝ ነው ማለት እዛም ቤት እዚህም ቤት ወጥ መቅመስ ስለምወድ ነው። እኔ በአሁን ሰዓት ከማንም ጋር መጣላት አልፈልግም ውዶች። ለዛ እኔ ጂጂ ጂጂ አሁን እኔ ኤርምዬ ቆይ፣ አረ ጂጂ እንዲሁ እርገጭኝ እንዲያውን። እኔ እርገጭኝ እንዲያውን። ጅጅ፣ ምን ክፉ ተናግሪያት በምን ልሳማ? ፌክ አካውንት የለኝ በግድ ጥሉኝ ይላል ረኔ ያላልኩም። ፌክ አካውንት የለኝ እሽ። ኔ በምን በዋናው አካውንት ኮ ነው በዚሁ ማያት። በዚሁ እኮ ነው በዋናው አካውንት ሰርች አርጌ። እንደዚህ ሰርች አርጋችሁ ማየት ትችላላችሁ። ጂጂ ብላችሁ ማለት ነው። ስትመጡ ከውጭ ማየት ትችላላችሁ። ከውጭ እኮ ነው ማያት ከውጭ እኮ ነው ማያት። ጋይዝ እረ እኔም፣ በቃ እኔም ፌክ አካውንት ማውጣት አለብኝ። ሁለተኛ አካውንቴ ደግሞ የለኝም፣ ቤቴን የለኝም። ፌክ አካውንት የለኝ አዳርጊ ነው የሚለኝ፣ እንደ አዲስ አዳርጊው እግዚአብሔርን በእኔ የምንተቸገርኩ እኮ በሁለት አካውንቴ ቢሆን ሄጄ ስማ አንዴ ልላክላት። ትሰድበኛለች ግን ይቅር ትስደበኝ፣ መስደቡን ግን ትቦልከኛለች። አንዴ ልላክላት ክላት። ጋይዝ፣ እሱ ጋር ሄደች እኔ ጋር መታት። በነገራችን ላይ እኔ ጋር መታ አታውቅም።

እረ እኔ ማርያም እኔ ብሰድበኝ ጅጅ ምንም ባለፈው፣ እርግጥ አድርገኝ ሰድባኝ የለ ምንም እንኳን አልኳትኝም። ዝቅ በቃ ዝቅ አልኩኝ። የማይሆን ነገር አልሳደብም። ያ ግን እታያለሁ። ዩሲ ድጋፌን አጠገብ በመሆን አሳያለ። እኔ ጀድ አደለሁ፣ ሞኝ አደለሁ። ኦኬ ተራሱ አደለሁ እንዳንቺ አይነቱ ሀያ አምስት አልቸገርም ነበር። ጂጂጊ አሳድጊኝ፣ ጂጂጊ ኔ ሽቅርቅር አሳድጊኝ። እኔ ማ እኮ እናቴ ይኸው በበርበሬ እና በሽሮ እየታጠንኩኝ ከምሆን ጂጂጊ ኔ ፍቅር አሳድጊኝ። አረ ወይ ጂጂ፣ ግን እንዲያው አንዴ ኔዳኩላጥ የሁሉ ጦርነት በዚህ ሰዓት አብሮ መቆም መቆምን አልቆምኩም ከማንም ጋር

ተይ ጂጂ በጉልበትሽ አምላክ ሕግ ያግድሽ። ምነው? ኧረ ፈሪ ለእናቱ አሁን የፈሪ ነኝ፣ ውዴ፣ በጣም ፈሪ ነኝ። ማርያምን ፈሪ ነኝ። ይኸውልሽ ስንት ዓመት ተሳደብኩኝ፣ ልጅነቴ ወዜን ያጣውበት ውዴ። እንዴ ግ ያለ እኮ ልጆቼ ጋር ተጣልቼ ተጣልቼ ወዜን ያጣውበት ውዴ። ወይ ወዜን ወዜን ያጣውበት ለምን ብዬ ነው የምሰዳደበው ውዴ። ለምን ብዬ፣ እንዴ፣ ለምን ብዬ፣ ለምን መሰልሽ? አንድ አይነት ስድብ ነው የምንሰዳደበው። እሷ ከዚህ በፊት ሰድባ የምታቆን እኔም እሷም ሰድቤ ያማቆን። ግን እኔ ጂጂ ይመቻት ትርገጠኝ እንድትረግጠኝ ይፈልግ ትርገጠኝ ውዶች የምታሰኝ እዛ ሄደና በቃ ተዋት፣ አጻፉላ ዝም በሏት። የእውነቷን የተናደደችው አሁን እግዚአብሔር ምስክር ነው ተዋት እኔ ኧረ የሆነህ የተናደደችው፣ ተዋት በቃ። ከእኔ ጋር ተጫወቺ ተይ፣ ግን ተይ ጂጂ፣ ከእኔ ጋር ተጫወቺ። እኔ አሁን የሚያጫውተኝ አፌን ከፍቼ ቁጭ ብያለሁ። ጂጂ አጫውቼኝ፣ እኔን ሸቅል። አብረን ሰው እኮ በሽካ ላይ ይስማማል እኮ፣ ስንለምን እንስማማለን። አብረን እንለምን ጂጂ፣ አብረን ስንለምን እንስማማለን። ማይስማማ ሰው የለም። ስንቱ ተስማምተው የለ እንጨወት የሆነ ንጫወት ነው እዚህ ቁጭ ያልኩት የሚሰጠኝ ሰው ካገኘ ብዬ። ሰው ከሰጠኝ ነይ ሰው ከሰጠን ጂጂ እንጫወት ነይ እንለምን አብረን በምንድን ነው ስተተኛው እንኩት እስኪ ሲሪየስ የሆነ ቁም ነገር እናወራ። አሁን እየቀለድኩ የተጫወትኩ ነው። በነገራችሁ ላይ እኔ ማንም አያዘኝም። የፈለጉት ሰው ቤት የመግባት መብታለኝ። የፈለጉት ሰው ጋር የመጫወት መብታለኝ ማንም አያዘኝም። ከፋኒ ጋር መግባት ከፈለኩ እገባለሁ። ሳምሪ ፈቃደኛ ከሆነ ጂጂ የፈለኩት ሰው ጋር መግባት መብታለኝ። ፋኒ ጋር ስለገባሁ ተሳስተሻል የሚለኝ ሰው ማንም ሰው እንዲመጣ አልፈቅድለትም። መንገዴም እኔ የእውነቴ ነው የምናገረው። ለምን ፋኒ ሲገባ ስለ ጂጂ አላወራሁም፣ ስለ ሳምሪ አላነሳሁም፣ ስለ ትዳሩ አላወራሁም፣ ስለ ጂጂ አላወራሁም። የሰራውም ስራም ትክክል ነው አላልኩትኝም። አስገቢ አስገቢ ብላችሁ ጨቀጨቃችሁኝ። ምን መጣ አልኩ አስገባሁ። እንደማንኛውም ሰው አንድ ጌም ተጫውተን ተለያየን። የሚያስጠላው ነገር የሚሆነው ፋኒን አስገብቼ ስለ ሳምሪ ማውራት፣ ስለ ጂጂ ማውራት፣ ስለ ትዳራቸው ማውራት ማብኳካት ነው። ያ ስህተት ነው። ግን ከፈለግኩት ሰው ጋር የመሆን መብት አለኝ። ከፈለ ጂጂ በጂጂነቷ ቦታ አላት። የሆነ እንትኗ ነገር ብዙ ጊዜ ለእኔ ቆማልኛለች። ትክክል፣ እንደ ግለሰብ ከሆነ ለእኔ ቆማልኛለች ብዙ ጊዜ ተናግራለች። ምናምን ፋኒም ደግሞ እኔ አላውቀውም። አለቀ፣ በቃ አስገቢ ያላቸው አስገባት። ከዛ በተረፈ ሌላ ድራማ አልፈልግም። እኔ አትጫማለቁብኝ። እኔ እኮ እየቀለድኩ እንድትስቁ ብዬ እንጂ ጭራሽ ትክክል አልነበረሽም ማስገባትሽ ትላላችሁ እ ስርአት ቢኖራችሁ ከተከበሩ። እኔ ጀስት ያስገባሁትኝ በሌላ በክፋት አይደለም። ትቦልቀኝ አንድ ልክላት አለ መቤቴን ትቦልቀኝ ትቦልቀኝ ትቦልቀኝ ትቦልቀኝ ትቦልቀኝ እግዚአብሔርን ትቦልቀኝ ምን አናደዳት እኔ ክፉ አልተናገርኩ ስለ ሰው። እኔ አንድ እኔ በነገራችን ላይ ማንም ሰውን ሰው ሙሉ ሲነሳበት አልወድም። ያው ገባችሁ። ተወት በቃ፣ መጥፎ ነገር አጻፉላት። እኔ እኮ ጋይስ ሌላ ድራማ እንዳይመጣ ነው። ድራማ አይመጣም። አዋይ አላለ እናት እሺ ምንድን ነው የማወራው? እሺ ምንድን ነው የማወራው? ምንድን ነው የማወራው? ኧረ እኔ እኮ ከአዲስ ሰው ጋር ማውራት አልችልም። ወይ እናንተ ሰላም፣ ሰላም። እንዴት ነፋኒ ደህና ነህ? ሰላም ነኝ። ወይ ዛሬ ልጅ ልደት ነበር አይደል? እንኳን ተወለደልክ፣ ልጅ እያሳድግልክ ፈጣሪ። ወይኔ እናት

ይሻላል ምናምን እያልኳቸው ነበር። ሁሉ መልካም እንዴት ነው፣ ሰላም ነህ አለን። ትናንት እኮ አመለጥኩ መሰለኝ ሰመን አለጥ። አይ ቲንክ ፎሎ ስላልነበር መሰለኝ ላገኘህ ካልቻልኩም ዝም ብሎ ዝም ብሎ ነው ዛሬ ነው እንትን ያደርግ ነው ያለ ቀጠሮ። እንዴት አየው ጌሙ? ደስ ይላል ጌም መጫወት። አስጀምራ ያለች አይ፣ ትቀጥላለህ እናል። የልጅህም ልደት ነበረ። አዎ፣ ትናንት ልደቱ ነበረ። ፒበር እንኳን ተወለደልህ፣ እግዚአብሔር ያሳድግልህ። ንኪዩ ያለው ቤታ። እና ነገ ትገባለህ ወይ? ነገ የሆነ ሳ ላይ ከገባህ እንጫወታለን ጌም። እኮ እንጠይቃቸው እና ነገ እንጫወት። ቀጠሮ እና ሲዝን ነው አረ ምን ይመጣሉ እነዚህ የትሜጃ አለን ሁላችንም እዚሁ ነው ያለ ነው የትሜጃ አለ ዛሬ ሳይዘጋጁ ስለነገርኳቸው እንትን አሉ ሁሉም ሳት ነገር ምናምን እያሉ ነበር እኳ እኔም እኮ የሆነ ሰዓት ሰው ቤት ነበርኩ እና እያስተላለፉ ነበር የናንተን ጌም ቀጠሮ ጌም ነው ምናምን ሲሉኝ ግራ ገባኝ ለምን አላየውም ተለጥፎ ምናምን ቀጠሮ ጌም አለ ምናምን ብሎ አላየ ዛሬ በዛሬ ነው እንትን ያደርግልሀል አይ በቃ የሆነ ሰዓት ላይ ነገር ከገባ እንጫወታለን ኦኬ ተምታችኋለሁ እንግዲህ፣ ሁላችሁም ነገ ተዘጋጁ። ስንት ሰዓት ላይ ነው የምትወጣ? ነገር እንጂ የምገባበትን ሰዓት እኔ እንጃ። ድንገት ነው እኔ የምገባው። ዝም ብለን ስለምንተላልከን ስለምንጫወት የሆነ ሰዓት ላይ ካለቅ ይመጣሉ። ይነግረዋል፣ ጥሩ ትላቸውና የሆነ ሰዓት ላይ ሰው የለኝም ቤት። አሁን ሰው ሁሉ ተኝቷል በዚህ ሰዓት። አይ እንደዚያ ከሆነ እንትን እንበል አዘጋጅተሽ የምትመጪው ከሆነ ይቅርብ። ኖ ኖ ኖ፣ ኧረ አላዘጋጅም። ምን አዘጋጃለሁ ነው አሁን። አቀዋለዋ ሞቅ ሞቅ ያለበትን ሰዓት አቀዋል። ችግር የለው እንግዲህ። ጋይስ ተጫውቱ ብላችሁናል። የቅርታ ቀንድ ውሽጭ ወይ ነው ስሙት። ጋይስ ተጫወቱ ያላችሁት እናንተ ናችሁ። እኔ እንድሸነፍ ከሆነ ነግራችኋል። እስኪ ጋይስ ታብታ ባርጉት ትሪፕሉን እንጠቀም። ቀለል ያለ ቀለል ያለ ቅጣት እንቀጠዋለን። ቀለል ያለ ቦሌ የሆነ ነገር ግፋ። እንደው ዛሬ በድንገት ነው የገባነው። አሁን ብላችኋል። እናንተ ናችሁ ያላችሁ ቶሎ በሉ ጋይስ። ሀብታም እያደረጋችሁ ጋይስ። አንተ በስመ አብ ወንድምፈስ ቅዱስ ገዴ ነህ ካለ ገዴ ነህ። ቴንኪው ጋይስ፣ ይግማየኝ ፍቅር። አሁን ጀምር ብላችሁ እንደተሰፍሩኝ ጋይስ ደስ። ቴንኪው ሶ ማች። በጣም ነው ማመሰግነው። ቴንኪው ቴንኪው ጋይስ፣ አመሰግናል። ገዴ ነው በቃ። እያችሁ ዛሬ ከነጋም ለነገሩ አልተጫወትኩም። ኦኬ ሂዱበት፣ ጋይስ ሂዱበት እስኪ በመጀመሪያ መቶማ በቤታችን ተሸንፈን አንወጣም፣ አስከብረን ነው የምንወጣው። አንድ ቤስት ኦፍ ትሪ ነው ሽማሮች፣ የምናደርገው ፋኒ ቅጣት ተቀጥታ ካለ ቀልል ያሉ ቅጣቶች እንግዲህ፣ ተዘጋጅ። ስትመሪ ነው እንዴ የክብር ስምንት ሰው የወዳጅነት ነው። በቃ የወዳጅነት ነው ጋይ፣ የመገናኛ ነው። ቆጥቡልኝ ለነገ ትላላችሁ፣ ለነገ ወይ ቀጥቡልኝ። ኧረ ጋይስ፣ እንዴት ነው ነገሩ ጋይስ? ስትሪፕሉን እንጠቀም፣ ስትሪፕሉን እንጠቀም፣ ስትሪፕሉን ሁላችን ስትሪፕሉን እንጠቀም። እሱማ ካሸነፋን ጉር ነው የምለው፣ ጉር ነው የምለው

ጭፈራችን ማሊ የመጀመሪያ ድምጽህስ እንዴት ነው? ድምጽህ እንዴት ነው አለ። ድምጽ ላይም ብዙም አይደለህም። አራት ፍሩ ጋ ዘና በሉ። አሳቃቸው፣ ገደላችኝ እኮ ጉደኞች፣ አሳቀውኝ። ሄለን ሰላም ሄለን ወርቅ፣ እስኪ ቤቱን ባርኪ። ወዴ ገብተሻል ጆይን ብለሻል? ዝም ብለሽ ባርኪ። በዛ ስስት አየህ እየቀጠቀጥኩ ነው ነገ እንዳታስበው አጋጃ በመጨረሻ ሰፕራይዝ አርጉ ጋይስ ሀቤል ተው ቀብራራው የኔማር ይጉ ዳር እስኪ ዝም በሉ ታብታብ አርጉ ታብታባ ታብታብ አርጉ ጋይስ ነገ አራት ዊኔን እንዳይወስድ አራት ሁለት ዊኑን እንውሰድበት ማንን አሸንፈ ነው ሁለት ዊን ያለህ እኔ እኔ እንጃ አሁን እጮት ነው አንዴ ነው ሁለት ዊን አለ። ከኔ በፊት የተጫወትከው ሰው አለ። ከሄለ ውጭ ሌላ ተጫውተሃል? ኦኬ፣ ሁለት ያሸንፋታል ማለት ነው ዊን አለ። ሁለት ሁለቱን እንሰድበት ጋይስ። ወስደን ነገ እንላለን። ጋይስ አፍጥኑት። አንቺ አራት አለሽ። ኦኬ፣ እሱ እዚህ በጣም እናወራበታለን። እነዚህ ኮሬኞች ናቸው። ልደት እንዴት አለፈ? የልጅክ ኬክ ምናምን ቆረሳችሁ ነው በደማ ከብርለት ትምህርት ና ኦኬ ስንት ዓመቱ ነው? ሞላው። ወይኔ አሳድግልኝ ሶስት ዓመት ቁመቱ ግን ትልቅ ነው፣ ረጅም ነው። አምስት ዓመት ስድስት ዓመት ነው የገመትኩትጅስ ላትው ቁመን ኧረ ተው ኧረ ተው ፋኒ ምነው ምነው በግላ አይ በግላብ መጡ ጋር እስናይፕ እንዳያረጉ አራት ወይናችን አስከብረን አስከብረን እኔ ራሱ ይሰማኛል አንተ ብታሸንፍ

ምን አገባሽ? እስ ወይ ሳምሪ ወይ ቦይፍሬንዷ ጋር ናት። እንኳን ከሳምሪ ጋር እናንተ ውሾች እዛ

ጎበዚማበርስናትጫለምን ዲጂዬ ስለማሸነፍ እኔ እኮ እንዴት ውደኝ ብዙ ጊፍት ነው የሚሰጠኝ። ዲጂዬ ማር፣ እኔ እኮ ባለጌ ናችሁ እኮ የእኛ ቤት ሰዎች እኮ ዝምብላችሁ ነው ጊፍት የምትሰጡትኝ። የሆነ ፌር አታረጉትም። ጌሙ ነው የሆነ ፌር አታረጉትም። ልላክላት ውልጭ አድርጋ ነው የምትሰድበኝ። ወይ ቤታ፣ ነገር ጌታላ ከነገር አውጣኝ። እኔ እኮ ከነገር የወጣው ሰው ነበሩ። ልላክላት ጋር ማ እኔ እኔ በመጣሽበት ውጪ እዛው ተጫወቺ። እኛ ብር አይገዛን

ስም የጠበቀ እሺ፣ ነው ምን ልታደርጊ? ሁለት ቤት ነበረ በጣም የቀለለው